በሰላም ስታምሩ እንጠብቃለን። በጣም ነው የምታምሩት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ነው የተከበራችሁ ውድ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። ወንድሞቼ ሰላም ሰላም ብያለሁ፣ በያላችሁበት ያለው ሰላም አይለያችሁ። ዛሬ ጨረቃዎች ባበደው መተዋል ማለት ነው፣ ፎቶ ፖስት አድርገውልናል ሙሽዬን ይዘው እናትነት። በጣም ነው የምታምሩት ሀገራችን ለእናትህም ረጅም እድሜ ጤና ሰጥቶ ቁይት ታደርጉ የእናንተንም ሰርግ ቁጭ ብላ የምትድር ያድርገት ረጅም እድሜ ጤና ለሁሉም እናቶች ላሉልን ማለት ነው ወላሂ ያለእናት ክብር ምንም አይደምቅም ህይወት ማለት ነው ለሞቱባችሁም አላህ ጽናቱን ይስጣችሁ ሰውሩን ሰጥቷችሁ ጀነተ ፊዶስ ይወፍቃቸው እሳቸውንም አለም ተራ ናት ይችን ቀን የሚያልፋት የለም እና በጣም ደስ ይላል የምር አላህ ይጠብቅልን እኛም በተለይ ስደት ላይ ያለነው የናፈቅ ናቸውን ቤተሰቦቻችንን እንደዚህ እናታችንን የምንስምበትን ቀን ያቀርብልን። የምር እናቴ ናቴ የናፈቀችኝ እንደዚህ ሳያችሁ ማለት ነው እና ወ አላ ከይነ ለክፉ ነገር የጠብቃችሁ። የምር በጣም ነው የምታምሩት። ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። እንሻላለሁ በሰላም ያስመሰንን እንጠብቃለን ማለት ነው።